መጽሐፍ ቅዱስ የተለያዩ አርእስትና የተለያዩ ንዑስ አርእስት ይኑሩት እንጂ ስለ አንድ ዩኒፋይድ ስቶሪ ነው የሚያወራው። በዚህ ዩኒፋይድ በሆነው አንድ ወጥ በሆነው የእግዚአብሔር የድነት ትረካ ውስጥ ታሪክ ውስጥ ወንድሜ ሆይ እህቴ ሆይ ባለ ታሪክ ነህ ነሽ። በምናየው ወጥ በሆነው አንድ ዩኒፋይድ በሆነው አንዱ ትልቁ የማዳን የእግዚአብሔር ታሪክ ውስጥ አንተ አለህበት እያልኩ አንቺ አለሽበት እያልኩ፣ ምንም ታሪክ የለኝም ብሎ የሚያስብ ሰው ካለ በእግዚአብሔር ታሪክ ውስጥ ተጽፏል። እኔ የረባ ትላንትም የለኝም እኔ ለነገሩ ምን ይሄኖ የሚባል እኮ የሚቆጠር ራሱ ታሪክ የለኝም የሚል ሰው ካለ በእግዚአብሔር ታሪክ ተጽፏል። በእግዚአብሔር የድነ ታሪክ ውስጥ አለንበት፣ ተመዝግበናል፣ ተጽፈናል፣ አለንበት። እግዚአብሔር ትልቁን የማዳን ታሪክ ያለ እኛ አይደለም የሰራው። እኛን አስቦን የሰራው እግዚአብሔር የተመሰገነ ይሁን።